እኔና ሕይወቴ የተሰኘው የቀኝ አዝማች ኃይሉ ቃለወልድ የግል ህይወት ታሪክ መጽሐፍ በትናንትናው ዕለት በድምቀት ተመርቋል። እኔና ሕይወቴ የተሰኘው የቀኝ አዝማች ኃይሉ ቃለወልድ የግል ህይወት ታሪክ መጽሐፍ ወዳጅ ዘመድ ጥሪ የተደረግላቸው እንግዶች በተገኙበት ነው በድምቀት የተመረቀው። በጋዜጠኛና ደራሲ ወሰን ማንደፈው ተጽፎ የተዘጋጀው እኔና ሕይወቴ የተሰኘው የቀኝ አዝማች ኃይሉ ቃለወልድ የግል ህይወት ታሪክ መጽሐፍ ግንቦት አምስት ሁለት ሺ አስራ ሰባት ዓመተ ምህረት ጦር ኃይሎች በሚገኘው የቅድስተ ስላሴ ቤተክርስቲያን አዳራሽ ውስጥ ነው ለምረቃት የበቃው። በንግዱ ዘርፍ ካበረክቱት አስተዋጽኦ ባሻገር በሀገር ሽማግሌነት በርካታ የልማት ስራዎችን በመምራትና የእርዳታ ድርጅቶችን በቋሚነት በመለገፍ እንዲሁም በመንፈሳዊ እና በማህበራዊ አበርክቷቸው ይበልጥ የሚታወቁት ቀኝ አዝማች ኃይሉ ቃል ወልድ አጠቃላይ የህይወት ጉዞን በ276 ገጾች የሚዳሰሰው መጽሐፉ ከባለታሪኩ የህይወት ተሞክሮ ባለፈ የስራ ባልደረቦቻቸውና የቅርብ ወዳጆችና ዘመዶች ጥርቅ ምስክርነት ተካቶበታል። ቀኝ አዝማች ኃይሉ ቃል ወልድ ሀገር ወዳድ በመሆናቸው በተወለዱበት ዋጮ አካባቢ የህዝቡን የማህበራዊ ኑሮ ለማሳለጥ ትምህርት ቤቶችን፣ አብያተ ክርስቲያናትን በማነጽ እንዲሁም ለማህበራዊ ኑሮ አገልግሎት እንዲመቹ መንገድ በማሰራት መብራት እና ንጹህ የመጠጥ ውሃ ማህበረሰቡ እንዲያገኝ የግል ጥረት እንዳደረጉ በመጽሐፉ ተጠቅሰዋል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጊዜያት የውስጥና የውጭ ፈተናዎች በሚያጋጥማት ወቅት ችግሩን ለመፍታት ከማንም ቀድመው በመድረስ የማስታረቅና ችግሮችን የመፍታት ሚናን የሚወስዱ ቀና አባት ስለመሆናቸውም ተመስክሮላቸዋል። ቀኝ አዝማች ኃይሉ ቃለወልድ ሀገርና ወገን ወዳድ ለተቸገሩ ወገኖች አደራጅ መሆናቸው ብቻ ሳይሆነ ከትንሽ የባላገር ልጅነታቸው ከአስር ብር የወር ደመወዝ ተነስተው አሁን ላይ የፋብሪካዎች ባለቤት በመሆን ለብዙዎች አሪያ የሆኑ ታላቅ ስራ ሰው ናቸው። ከመጽሐፉ ሽያጭ የሚገኘው ገቢ በገጠር ለሚገነቡ አብያተ ክርስቲያናት ለመቄዶንያ አረጋውያን የአእምሮ ህሙማን መርጃ ማዕከል እና ለሜድጆ ኢትዮጵያ እንዲውልም አድርገዋል። በዋናነት ነው የካተተው፣ ምንድን ነው፣ ስለ መነሻዬ፣ ስለ ትውልዴ፣ የት እንደተወለዱ፣ መቼ እንደተወለዱ፣ የት አካባቢ በምን እድገቴ?